ጤና ሴክተሩ ምን ይመስላል ከተባለ፣ ጤና ያለ ጤና ግብዓት፣ ያለ ጤና ባለሙያ፣ ያለ ጤና ተቋም ባዶ ነው።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 እንደ ህዝባችን ቁጥር መጨመር እንደ ተላላፊ በሽታዎች በፊት የተላላፊ በሽታዎችን ነበር በሀገር ደረጃ የምናየው። ለተላላፊ በሽታዎች ብዙ ጊዜ ከሀገር ውስጥ መውጣት አያስፈልገውም። በበፊቱ ምናልባት ኮምፕሊኬሽኖች ወይም ደግሞ የጎንዮሽ ጉዳቶች ከመጡ በተለያየ ምክንያት፣ ካልሆነ ግን በባለፉት አመታት በእኛ ሀገር ብቻ ሳይሆን በተለይ በታዳጊ ሀገሮች በፊት የነበሩት ተላላፊ በሽታዎች ቀርተው አሁን ደግሞ መቅረት ሙሉን መቅረት ሳይሆን ቀንሰው በተለይ አሁን ደግሞ ተላላፊ ያልሆኑ በሽታዎች መጨመር ጀምረዋል። ከነዛ አንጻር ደግሞ የሚያስፈልጋቸው የህክምና አገልግሎት በጣም ከፍ ያለ በጣም የባለሙያዎች ስብጥር በጣም ከፍተኛ የሚፈልግ የህክምና መሳሪያዎች ከፍተኛ የሆነ አገልግሎት የሚጠይቁ የሆኑ መምጣታቸውን ደግሞ በሁሉም ቦታ ያሳያል። ከዛ አንጻር አሁን በእነዚህ ምክንያቶች ብዙዎች ከሀገር ወጥተው የህክምና አገልግሎት ይፈልጋሉ። ያንን ከማስከረጥ አንጻር ግን ብዙ ስራዎች የተሰሩ ነው። እንደ መንግስት በተለይ በባለፈው ዓመት እንኳን ያለውን በቅርብ ጊዜ ያለውን ብንመለከት የተለያዩ የጤና ተቋማትን መገንባት በተለይ ደግሞ ሪፈራል ስፔሻላይዝድ ሆስፒታሎችን የመጨመር አቅምን ስንመለከት በፊት ከነበሩን ቁጥር አንጻር ሆስፒታል እንግዲህ የአገልግሎት ሰው ወደ ውጭ የሚሄድበት የመጀመሪያው ደረጃ ጤና ህክምና ክብካቤ ከጨመረ ነው ያመቀነስ የሚቻሉ ስለዚህ በመከላከል አተኩረን አክሞ ማዳንን ግን አተኩረን ደግሞ አብረው መስራት ስለተጀመረ ፖሊሲያችንን የሚያን የሚያዝ ስለጀመረ በባለፉት ከነበረው ይልቅ አሁን ህዝቡ ቀደም ብሎ የጤና ይዘቱን ማወቅ ጀምረዋል። በዛ ምክንያትም ደግሞ ለነዚህ የሚሆኑ ህክምናዎችን የበለጠ መጠየቅ ጀምሯል ማለት ነው። ለዛም ነው ሁሉም አገልግሎት ሀገራችን ውስጥ እንደሌለ ሁላችንም የምናውቀው ነው። በተለይ ቅድም እንዳልኳችሁ ከፍተኛ የጤና ድጋፍ የሚፈልጉ ህክምናዎች፣ በተለይ በካንሰር ዙሪያ ላይ የተጀመሩ ስራዎች ቢኖሩም እነዚህም ሙሉ ጨርሰን ጫፍ ማድረግ በተለይ ደግሞ ተላላፊ ካልሆኑት የልብ እንዲሁም በወሊድ ጊዜ የሚፈጠሩ ወይም የተፈጥሮ ችግር ያለባቸው እንደዚህ እንደዚህ አይነት ጠንከር ያሉ የባለሙያ ስብጥሮችን የሚጠይቁ ጥያቄዎች ሲመጡ አሁን ህዝባችን አሁንም ወደ ሌሎች አገሮች ይሄዳል። ያንን የመቀነስ ስራ ግን በሰፊው ትኩረት ተሰጥቶ እየተሰራ ነው። የመጀመሪያ ደረጃ ጤና ክብካቤ ላይ ሲሆን መከላከልና ህክሞ ማዳን አለበት። በተለይ የሪፈራል ና ቴርሸሪ ሌቭል ህክምናዎቻችን የምንላቸውን ግን ከዚህ በፊት የነበረውን ቁጥር አይተን አሁን ላይ ብናየው አሁን በጣም ከፍተኛ ቁጥር መጨመር አለን። በቁጥር እንደ ሆስፒታል ብናይ አራት መቶ የሚሆኑ አይነት ሆስፒታሎች ከአራት መቶ አምስት አካባቢ ሆስፒታሎች አሉ። አሁን ይህንን የዛሬ አምስት አመት ምናምን አካባቢ ብንመለከተው የዛሬ አምስት ስድስት አመት አካባቢ ባለው እንኳን ብንቆጥር ወደ መቶ ሀያ መቶ ሀያ ስድስት አካባቢ ነበሩ ስለዚህ በመጀመሪያ ደረጃ ጤና ክብካቤ ብቻ ራሱ ከእጥፍ በላይ ከ250 በላይ መጀመሪያ ደረጃ ጤና ክብካቤዎች አሉ። ሪፈራልና ከፍተኞቹ የጨመሩ ነው። ግን እንዳልኳችሁ በተለይ አክሞ ከማዳን አንጻር አሁንም በጣም ትኩረት ተሰጥቶ ከፍተኛ ሆስፒታሎችን በመስራት በቅርብ ጊዜም ክቡር ጠቅላይ ሚኒስተር የመረቁት መከላከያ ቢሾፍቴ ሆስፒታሉ አለ። እሱ ትልቅ ጅማሮ ትልቅ አቅም ይዞ ነው የመጣው። ያንን የማጠናከር በባለሙያዎች የማሟላት የበለጠ ደግሞ ህዝባችን በአገልግሎት የማግኘትና ሪፈር የማድረግ ወደ ውጭ የመውጣት አቅሙን ቁጥሩን የመቀነስ ስራዎች የተሰሩ ነው። አሁንም በሰፊ ትኩረት ሰጥተን እየሰራንበት ነው ያለ ነው። የግልና የመንግስት ርብርብ ግን አብሮ ይፈልጋል። እንደዚህ አይነት አገልግሎቶች በጣም የሚስተካከሉት በግል ሆስፒታሎች ብናይ አሁን በጣም ብዙ የልብ የኢትዮጵያ የጤና ስርዓት ምን ይመስላል ከተባለ እነዚህን ሁሉ ማየት ይፈልጋል። ስለዚህ የጤና ስርዓቱን ስንመለከት የዛሬ ሰላሳ አመት የነበረውን የጤና ፖሊሲ ቅድም እንዳልኳችሁ ከፖሊሲ አንጻር ስንመለከተው በፊት ከነበረበት ዛሬ ላይ ምን አለ ከሚለው ብናይ በፊት ከነበረበት ብዙ ጊዜያችንን እና ብዙ ሪሶርሳችንን የምናወጣበት ስልጠናዎች የምንሰጥበት የነበረው አብዛኛው ነገር ከፖሊሲም አንጻር መጀመሪያ የጤና ደረጃችንን በመከላከል ላይ ትኩረት ሰጥቶ ነበር የሚሰራው። አሁን ደግሞ መከላከልንም የያዘ አክሞ ማዳንንም የያዘ ፖሊሲ ይዞ ነው የሚሰራው ማለት ነው። ከዚህ አንጻር በፖሊሲያችን ውስጥ በተለይ በባለፈው ሰላሳ አመት የነበረውን ፖሊሲ በባለፈው አመት ስንቀይር የጤና ስርአቱ ምን እንዳይነ ያለው ምን ይመስላል የሚለውን የድሮን የሕዝባችንን የበሽታ እንዲሁም ደግሞ የእድሜ ሁኔታ እንደውም ደግሞ የፖፕሌሽኑን የኅብረተሰቡን ደግሞ ቁጥርና ብዛት እንዲሁም ስብጥር ሁላ ያየ አይነት ነው ማለት ነው። አሁን ያለንበትን ስንመለከተው ከዛ አንጻር በተለይ በገጠርና በከተማ በአዳዲስ ከተማዎች እንዲሁም ደግሞ በሁሉም በህብረተሰብ ዙሪያ ላይ የጤና ስርዓቱ ምን ይመስላል ከተባለ መጀመሪያ ተደራሽነትን መጨመር የሚል ትልቅ ትኩረት ሰጥቶ እየተሰራ ነው ያለው ማለት ነው። ፖሊሲው ይሄንን ከመሰለ በኋላ አሁን እንደገና አብሮ በአሁን ካለንበት ሁኔታ አንጻር ምን እየተሰራ ነው? ምን ይመስላል ከተባለ በፊት የነበርንበት የጤና ሁኔታ ብንመለከተው በተለይ ኮቪድን ሁላችንም አልፈንበታል። ከኮቪድ በኋላ በጣም ትልቅ ለውጥ ነው፣ ዓለምም ላይ በተለይ ሀገራችን ውስጥ የኢትዮጵያ ስለተባለ በሀገራችን አሁን ብዙ ሰው ሆም ኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። ዲጂታላይዜሽን በሰፊው መጥቷል። ብዙዎች ቤታቸው ሆነው ጤናቸውን ራሳቸው ማየት ጀምረዋል። ጤናን በራስ በቤት ውስጥና በግለሰብ ደረጃ ሰዎች ማየት ጀምረዋል። ያ ደግሞ የጤና ሁኔታው ምን ላይ ነው ያለው ሲባል ግለሰቡ ጋር ነው ያለው ማለት ነው አሁን ያለው። ስለዚህ በዚህ አንጻር በጣም ብዙ በፊት ከነበረበት አንጻር ብዙ ስራዎች እየተሰሩ ነው በፖሊሲያችን ውስጥ ከተ ነው። ከዛ ደግሞ አዋጅ በቅርብ ጊዜ የተቀየረው አዋጅ ራሱ የጤና ቁጥጥራችንን ስንመለከት፣ እንደገና ደግሞ በአጠቃላይ ያለውን ሁኔታ ስንመለከት ብዙ ስራዎች እየተሰሩ ነው ያለው ማለት ነው። በአዋጅ ውስጥ ከዚህ በፊት ያልነበሩ ዛሬ ላይ የጨመርናቸው ናቸው። ብዙ ስራዎች አሉበት። ለምሳሌ የጤና ባለሙያዎች ስብጥር ምን ያህል ይሁን፣ የስፔሻሊስቶች የሰብ ስፔሻሊስቶች በፊት ከነበረው አንጻር በጣም ብዙ በጣም ብዙ ሰብ ስፔሻሊስቶች እየሰለጠኑ ነው በሀገራችን ለሀገራችንም ለአኩርም ለተለያዩ ሀገሮች ራሱ ምሳሌ የሚሆኑ የስልጠና ይዘቶቻችን እየጨመሩ ነው ያለው። ያንንም ያው ከትምህርት ሚኒስቴር ጋር በተለይ ፕሮፌሰርም በኋላ ይጨምራል። በፊት ከነበረን የጤና ተቋማት ትምህርት ደረጃ ብንመለከት አሁን ብዙ ስፔሻሊቲዎች የሚማሩበት ትምህርት ቤቶች አሉ። በዛ ላይ ደግሞ የሕክምና ግብዓቶች የማሟላት ስራም በፊት ከነበረበት አሁን ከፍ ያለ ነው የሚሰራው። አጠቃላይ ስንመለከት አሁን ብታዩት በፊት ላይ የምን ያህል ምን ያህል ኤክስትሬም ምን ያህል ሲቲ ስካን ምን ያህል ማራይ ሲባል በፊት የሉም ቢኖሩ ምናምን የምንላቸው ነገሮች በብዙ ደረጃዎች አሁን በብዙ በብዙ ክልሎች በብዙ ከተማዎች በፊት ከነበረበት የበለጠ ህዝቡ ጥያቄ የሚጠይቅበት አቅርቦት የሚጠይቅበት ዲማንድ መጀመሪያ ፍላጎት የህዝብ ፍላጎት የጨመረበት ጊዜ ነው። ስለዚህ የኢትዮጵያ የጤና ሁኔታ አሁን ከበፊት ከነበረበት ዛሬ ላይ ምን ይመስላል ከተባለ አንደኛ ህዝቡ ጥያቄ የሚጠይቅበት ስለ ጤና ብዙ የሚፈልግበት በፊት ከምናቀው በበለጠ ደግሞ በዲጂታላይዜሽን በተለያዩ ነገሮች እየሰፋ እየተሰራበት ያለን ያለው። ስለዚህ ምን እየተሰሩ ነው ከተባለ አንደኛ ሪፎርሙም በተለይ በሰፊው የሲቪል ሰርቪስ ሪፎርም እንደምናውቀው ኦልሞስት ግማሽ ሚሊዮን የሚሆን የጤና ሲቪል ሰርቫንቶች አሉን። እነዛ ሲቪል ሰርቫንቶች ናቸው እንግዲህ በጣም ብዙን ህብረተሰባችንን የሚያገለግሉ ያሉት። ስለዚህ ከዛ አንጻር የጤና ሲቪል ሰርቪሱ ምን ይምሰል፣ በራሱ በሴክተሩ ይዘት ምን መቀየር አለበት የሚል ሰፊ የሲቪል ሰርቪስ ሪፎርሙ ብቻ ሳይሆን የጤና ሴክተር ሪፎርም አድርገን ሴክተሩን ሪፎርም ለማድረግ ብዙ ስራዎች እየሰራን ነው። ገና የበለጠ የምናወጣቸው ለሱ የሚሆኑ ግባቶች ከጤና ፋይናንስ አንጻር በተለይ የውስጥ አቅምን የማጎልበትና ራስን በራስ የመቻል እንደምናየው በዓለም አቀፍ ደረጃ የጤና ሁኔታን ስናያሁን በፊት የምናውቀው ጤናና ዛሬ ላይ ህብረተሰቡ ራሱን በራሱ አቅሙን የመጨመር አክሙ የማዳን አቅም ደግሞ ካልን ህብረተሰባችን የበለጠ ተላላፊ ያልሆኑ በሽታዎች በፊት ከነበረው የጨመረበት ሁኔታ ስላለ እነዛን የመከላከልና የማከም ስራዎች በሰፊው እየተሰራ ነው። ለዛም የአንዱ ስራችን ቅድም እንዳልኩት አንዱ በፖሊሲ በጋይድላይን በተለያዩ ነገሮች የማሟላት አቅም የማተግበር ስራዎች አሉ። ከዛ በተጨማሪ ግን በጣም በጤናው ሴክተር ትልቅ ትኩረት ተሰጥቶት እየተሰራ ያለው አንዱ የህክምና ግብአቶችን የማሟላት ስራ ነው። ምናልባት በኋላ በጣም ሰፊ ጊዜ ሰጥተን ልናነሳው እንችላለን። ምናልባት በዚህ ዙሪያ ላይ ጥያቄ ካለ ግን በዚህ አጋጣሚ ሳላነሳው ማለፍ የማልፈልገው የህክምና ግብአትን ከማሟላት አንጻር መንግስት በጣም ትኩረት ሰጥቶት በጣም ትኩረት ሰጥተ ነው እየሰራንበት ያለው ስራ አንዱ የግብአቶችን ማሟላት ስራ ነው። እዚህ የጤና ሴክተሩ ምን ይመስላል ከተባለ ጤና ያለ ጤና ግብአት፣ ያለ ጤና ባለሙያ፣ ያለ ጤና ተቋም ባዶ ነው። ስለዚህ ከነዚህ አንጻር ብዙ የተጀመሩ ነገሮች አሉ። ግን አሁን ጠንክረው መስራት ያለብን ጊዜ ላይ ያለ ነው። በጣም ብዙ መሮጥ ያለብን ማጣጣት ያለብን ከዚህ በፊት ያጣናቸውን ነገሮች ደግሞ የበለጠ ጨምረ መውጣት ያለብን ማለት ነው። ለጤና መሮጥ አለ ቤትም ውስጥ በደንብ መሮጥ። በተለይ አሁን እንደውም ስታነሳው ዶክተር እየው ጥሩ ነገር አስታወስከኝ። ለምሳሌ አሁን ብዙ ስለ ተላላፊ ያልሆኑ ምናምን ብዙ እናነሳለን፣ ግን ብታየው አሁን ለምሳሌ የማስስፖርቶቹ በሰፊው መስራት ከጤና ጋር ሁሉን ነገር አካቶ መስራት ኢትዮጵያ ታምርት ብለሽ ዶክተር ፍጹም እንዳነሳሹ ቅድምም ሁላችንን በምናውቀው ውስጥ የጤናው ሴክተር ደግሞ ምንን የቶቹን ግብአቶችና የቶቹን የመድኃኒት ይዘቶች በሀገር ውስጥ ማምረት እንችላለን በሚል ብዙ ስራ እየተሰራ ነው። ባለፈው ስምንት ፐርሰንት ነበር ለምሳሌ ባለፈው አመት ከመጨረሳችን ይሄኛው አመት ሳይሆን የ2016 በፊት ባሉት አመታት ምን ያህል ነው የአገር ውስጥ የመድሃኒት አቅርቦቶች የምንጠቀም የነበረው የሚለው ስንጨርስ 8% አካባቢ ነበር የበፊቱ ማለት ነው ከ2015 በፊት ያኔ ልክ ኢትዮጵያ ታምርት ከሚለው ንቅናቄ ጋር የጤናውንም ሴክተር አብሮ በመያዝ ግን በጣም ብዙ ስራ በመሰራቱ በተለይ ለሀገር ውስጥ አምራቾች ሰፊ ትኩረት በመሰጠቱ በ36% ነው የባለፈውን ስንጨርስ የ2016 አመትን የሀገር ውስጥ መድኃኒት አቅርቦት ስናየ ጀመር ነው ማለት ነው ይሄ እንግዲህ የፕሮግራሞችና የሌሎች አይነት የመድኃኒት አቅርቦቶች ስላሉ በፕሮግራም የተያዙትን ሳይሆን በተለይ ገዝተን የምናቀርባቸውን መድኃኒቶች በራስ የመቻል አቅም ትልቅ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። በዘርፉ ዘርፉን የማዘመን ተደራሽነትን የመጨመር በተለይ ደግሞ ባለሙያዎችን ስብጥር የመጨመር ከዛ ደግሞ በባለሙያዎች ውስጥ ደግሞ ብዙ ስራዎች መስራት ስለሚያስፈልግ ከዘርፉ ሴክተር ውጭ ካሉ ስራዎች ጋር ከሚኒስትር ከፋይናንስ ጋር ከፕላን ጋር ከትምህርት ጋር ከሁሉም ባለድርሻ አካላት ጋር አብረን ባለሙያዎችን እንዴትስ አድርገን በሀገር ውስጥ መያዝ እንችላለን፣ እንዴት ሳድርገን ደግሞ ተደራሽነታችንን መጨመር እንችላለን የሚሉ ስራዎች እየተሰሩ ነው ያሉት። በጣም ብዙ አምቢሽን አለን፣ ብዙ ጉጉት አለን፣ ቁጭትም አለን። እነዛን ለማሟላት በጣም ስትራቴጂዎችን ነድፈን የጤናው ሴክተር የኢንቨስትመንትና የትራንስፎርሜሽን ፕላን አለን። ያንም ፕላን ይዘን ከባለድርሻ አካላት ጋር አናበን በአንድ ፕላን በአንድ በጀት እና በአንድ ሪፖርት ስራ ነው የጤና ስርዓቱ እና ሴክተሩ የሚመራው። ስለዚህ ከባለ ድርሻ አካላት ጋር ምን እየተሰራ ነው ሲባል መንግስት ብቻውን ብቻ ሳይሆን ለግል ሴክተርም ትኩረት በመስጠት የግል ተቋማትን አብሮ በመያዝ የሙያ ማህበራትን አብሮ በመያዝ ህብረተሰቡን በማሳተፍ ህብረተሰቡ የሚጠይቀውን ነገር ከጤና ስርዓታችንን ስንመለከት ክልሎች ጋር ከክልል ጤና ቢሮዎች ጋር በጣም ተቀራርበን እንሰራለን። በእያንዳንዱ ቦታዎች ላይ ያሉን እንዴታዎች እንመለከታለን። የቶቹ ኢንዲኬተሮቻችን ላይ ወደ ኋላ ቀርተናል በማለት ትኩረት ሰጥተን አንዱ ቦታ ላይ ያለው ጫና ና ሌላው ቦታ ላይ ያለው ጫና የተለያየ ስለሆነ ኢንዲኬተር በኢንዲኬተር የእናቶች ጤና፣ የህጻናት ጤና ትኩረት የሚሹ እንደ ክትባት፣ መከላከል፣ ወረርሽኞችን ቀድሞ መቃኘት ና ምላሽ መስጠት፣ አገር ውስጥ ማምረት፣ እነዚህ እነዚህም በሙሉ በመያዝ ሰፊ ስራዎች የተሰራ ነው። ሴክተሩ በጣም ብዙ ሰፊ ስለሆነ በሪሰርች በመረጃ ከዛ በኋላ ደግሞ እነዚህም መረጃዎች ወደሚቀጥለው ትውልድ በሚሻገር መልክ ስራዎችን እየሰራን ያለ ነው እርምጃ ላይ ያለንበት ጊዜ ላይ ስለሆነ እነዚህ ሰብስበን ደግሞ ዛሬ እነዚህ ወጥተውታል የሚለውን ሌላ ጊዜ በእርግጠኝነት በድል ይዘን የምናነሳው ነው የሚሆነው። ለዮ ማልሼርስጥ ዶክተር ዮ እሺ